አሁን በቃ ታማለች እና አሁን ተሸበር ውስጥ ተሸብረ እባክህ ነው እንደ ተሸብረ እሺ አረብ እግዚአብሔር እናትህን ይዲ ዛሬ ማለት ነው። ጋሼ ይሄ ውስጤ ነው። በቃ ማር ነው ያጠጡ ከምር ማለት ነው። ይሄ ቪዲዮ እያለቀስኩት ነው አየሁት ትናንትና ማለት ተናገርኩም ነበር። እሩት እንደዚህ ሆና እርጉዞና እየታመመች እሱ ወደ እናት ወደ አባቱ ሲሄድ እሷ ግን እናቱ አባቱ ጋር ስላልታረቀች ማንም ጎኗ ስለሌለ ወርቃ እንኳን የምትጠራ ሰውን እዛ አልነበረም ማለት ነው። ከምር እኔ እንጃ፣ በጣም ነው አሳዘነችኝ። የሴት ልጅ ጣጣ መቼም አያልቅም ነው እና ዛሬ እንደዚህ ስትሆን፣ ከዚህ በፊት እሩቲ ስትወርቅ፣ አክም ቤት ስትሆን አንገበገብክ፣ ለሷ እንዳሰብክለት ማለት ነው። ግን አባትህ ማለት ነው ይረጋጋ። ትልቅ ሰው እንደዚህ ነው አያችሁ ውስጡ ሁሉም ነገር ረጋ ብሎ ነው የሚያስበው። ትናንትና ለሱ እንዳያሰበው አስመስሎ ይረጋጋ ብሎ ዝም ማለት። ዛሬ ግን እሱ ወጥቶ ልሂድ ልሂድ፣ ስለው ልኩል ልኩን ነገርኩ ማለት ነው። ሩድ እኔም እሷም ጥፋተኛ ነው አልከም። ምን ነው ጥፋተኛው? ወንድ ጎትታ መጣችብህ እንዴ? ጥፋትን እንኳን እስካሁን ድረስ ራሱ ማመን አቃት። እኳ አንተ በአንተ ነው ከቤተሰቦቶች ተለይታ አሁንም ደግሞ በሆዷ ልጅንዛ እየተንከራተተ ያለችው በአንተ ምክንያት ነው አብርሽ። ጥፋትን እንኳን አታምንም ማለት ነው። አንተ ልብስን ጎትተህ ወደ እናት ወደ አባት ህርክ ግን እሷ እዛ ጋ ወደቀች ማለት ነው። ደግሞ ጥፋት አለበት። እቅርታ ጋሽ እየልን ይልሂድ ዋጋህን ነው የሰጡት ጋሽ። ዛሬ ከምርመ አንድች ነገር እሷ ላይ አላየሁበትም። ነግም ዛሬ ጎትተህ እያመጣበት ልጇን የምትሰብራት ልጇን እያሳመምከው አንተ ነው አለው። እውነት ነው። አዎ ከነ ጎዳም ታመጣለህ አንተ ከነ ጎዳም አንዱን ካየ ጎትተ ታመጣበታለ ገና ነው ያንተ አያልቅበትም ስጀመር ማለት ነው አብርሽ እውነት በጣም በጣም ማለት ነው የምታስከፋ ሰው ሆነሃል ጋሼ ግን ዛሬ ልክ ልክ ነው የነገሩት ከምር ልክ ልኩን ማለት ነው አንጀቴን እንዴት እንዳያቃጥለኝ አብርሽ አነጋገሩ እኔም ምሳም ጥፋተኛል ምን ሆነ ጥፋተኛ የቱ ጋ ነው የሩታ ጥፋት ምን ሆነ ሰራችሁ ትችልጅ በላይ ምን ስሜታዊ ይሆናለሁ? ከዚህ በላይ ምን እናደዳለሁ? በቃ ስሜታ ከዚህ በላይ ምንድን ነው የምታስደብረኝ? ምንድን ነው የምታስጨነቅኝ ያለ ሰው ልጅ ማለት ነው። ማለት እናት አባት ወልዶ አሳድጎ በዚህ ደረጃ አስደርስቶ ከዚህ በኋላ ማለት በቃ ልጄ እዚህ ደረጃ ደርሶልኛል ብሎ ስደሰት ስገባ ሁሌ በቃ የተልከሰከሰ የማመጣ አብሮሽ ነው ማለት ነው። ሀፍት አይምጣ ቤተሰቦች ሀፍት ስኖሮ ማለት ነው ከምር ሀብት በጣም ችግር አለበት። እየጠገበ ሰው ማንንም አያይም። ይቺ ልጅ ልቡ ሲጎዳ ምንም ነገር አልመሰለም። አብርሽ ማለት ነው ተንደላደለ። አሁንም ራሱ ጥፋቱን እያመነ አይደለም፣ አውቆ ነው እያስመሰለ እያለቀሰ የሚሆነው፣ እያስለቀሰ የሚያስመስለ

ነገር ነበር ትላንትና፣ ትላንትና ነገር ነበር። ጥፋተኛ አንተ ነህ። ሙታ ምንም አሁን ምን ጥፋት አለባት? ነጌም ሌላ ጎትታ እየመጣ ከነጌ ወዳ ሌላ እየመጣ ጎትታ። አንተ እኮ እች ልጅ እኮ የምትችል ልጅ ናት። ምን ነው የምትችል እኮ ልጅ ናት። ያሳምማት ያንተ ብሶት ነው። ብዙ መታቀው ነገር ጋሽዬ እንታላለ ብዙ ነገር መታቀው ጋሽዬ የሌለ ነገር ምንድን ነው? በአንዱ ቀን እኮ ይከታተላል። ቪዲዮ ቪዲዮ ብላክለትም ያንን ሩታ አንተ የከዳበትን አላወራሃትም ብላ ከዛም በኋላ ሜሴጅ ስታይ አውርቻት አለዋልካ አብረን እንገናኝ ይች ልጅ እናያስላት አንተ ብቻ ሃነደ የፍቅረኛነት እንትን እያደረክበት እየፖስሰጥክ ከዛ ልጅቷ ልብ ሰበርክ ማለት ነው። ደግሞ እሷን አግኝተው እንኳን የሰራ ቪዲዮ ራሱ ያስከፍልሃል። አታስመስል። አሁንም ታስመስላለህ። ሩታ አሁንም ብትመለስ ወደ ራሱ አሁንም ወደ አብርሽ ብትመለስ ማለት ነው። ነገም ዛሬም አብርሽ ያው ነው። አንድ ሰው ጥፋቱን ያላመነ ሰው ነገም ሕይወቱን ማስተካከል አይችልም። አታስመስል እስኪ ጋ ትልቅ ሰው በፊት ያቆመ አታስመስል። ከምሬን ኖና ማለት ነው እች ልጅ እንደ ወላ- በቃ እኔ እንጃ፣ የራሷን ኑሮ የራሱ ላይፍ ትኖር። ከምር አብረሽ አትሆንለትም። ማን ተራሮጣ አላጠፋሁትም አላኩልኩም ጋሼ እያለ ማለት ነው እዚህ ጋ ሂክዳል ማለት ነው። ጥፋቱን ሂክዳል። አብረሽ ሁሌም ጥፋቱን ማመን አይችልም። መሸነፍ አይፈልግም። ያጥፋልና ጥፋልና ከዛም በኋላ ምንም ኖርማል ነው የሚመስላት። ሁሉም ነገር አስረጅቻለሁ። የሩታ ነገር ግን ብዙ ነገር ነው የምሰማ፣ የሚሉኝ ነገር አለ። ምንድን ነው የምትሰማ? ምን ለምሳሌ ምን? ሩታ ምን ከሌላ አረገዘችኋሉ? ከአንተ ሌላ ከወንድ ጋር ሄዳ ተኝታለች? ምን ምንድን ነው የምትሰማ ስለ እሷ? እሷ ለትዳሮ የምትተጋ ባላ አላገኘችም እንጂ ሩታ ለትዳር የምትሆን ሴት ናት። ለዛ ነው ቀብረር ብለ እንደዚህ የምትሰለፍልፈ። ለዛ ነው ለሷ በቃ ቦታ የሌለ ያው ጋሽዬ ዛሬ ያሉት ቦታ ሰጥቀን ማለት ሰዓት ሰተ ጊዜ ሰተ እጅ ልጅ ቁጭ ብለ አላስረዳትም። ሩታ ሲትጠየቀው አሁንም ጋሽዬ ፊት ቆመ እንደዚህ እንደከረከርከው እሷም ትከረክራለ። ከዚ አንድ ነገር እሷ መልስ ትጮዋለህ። ደህና መልስ አልሰጥም። ከዚህ በፊት ቪዲዮ እኮ ሲሰራ አውሪና ቪዲዮና ያለው ነው አልከ። ብድግ ብለህ አልተነሳህም። ሲያስጠላኔ በቃ ጥፋቱን የሚከረክረው ሰው ጥፋቱን ማያምን ሰው እንዴት እንደሚያስጠላኝ ጋሽዬ ስለ ትዳሩ ጭንቅላትን ይሄ የተፈታበትን በደንብ ተመርመረ ወደ ትራ ትዳር ተመልስ ብሎ እየመከሩ እሱ ስለ ሰዓት ነው የሚወራ እሱ ስለዛ ነው የሚወራ አብርሽ እየሰማ ራሱ አይመስለኝም ጋሽዬ እያወራ ነው እንጂ እየሰማ አይደለም ልቦ ነው ልጁ እየወሰደ ልጁ በምን የሆነ ነገር እንደተነካ ናቅ ከምር ማለት ነው ለምን እንደዚህ ትሆናለ ግን አብረሽ አብረሽ? ምክንያቱም ምንድን ነው ግን እኔ ያልገባኝ ነገር እውነት ነው። አንድ ሁለት ሶስት አራት እያለ እንደዚህ እየዘለላችሁ እንደዚህ እየወጣችሁ ነው እንደዚህ ምት። አይ ጋሼ ግን ጥሩ ሰው ነው፣ ከምር ማለት ነው። እንደው ሰባብሮ ሰባብሮ እራሱ ብጥሎ ምን ትልቅ ሰው ነው። እንግዲህ አሁን ከዚህ በኋላ አግብተዋል ለነገሩ ሰው ልጅ ዱላ አይመልስም። ከተመለሰ ምክር እንዲህ ደግሞ እግዚአብሔር ልቦና ይስጠው ነው እንጂ ዱላ ሰው አይመልስም እንጂ ጋሽዬ ዛሬ አብርሽን ፀባብሮ ራሱ ብጥሎ ደስ ይለኛል። ይከራክራል እኮ ጥፋቱን እኮ ነው ያ ምንም እዚህ ትልቅ ሰውን ቁጭ አድርጎ ማስመሰል አይደክፈን ሮቲ ራሱ እንደዚህ ብላለች ተቃጥራለች ከምር ከዚህ በፊት ማለት ነው ስንቴ ለምንዋታ ለ ነገሮቹ ማለት ሮታ መስተካከል ፈልጋ ነበረ ስላላመነች ነው እንደዚህ ስለሚከራክራት ነው እንደዚህ ውስጥ የገቡት አሁንም ደግሞ ጋሽዬ ለምን ይመጣል ለምን ይሄዳል እሱ ካልሄደ ትልቅ ሰው ካልገባበት እቺ ልጅ መቼም አትታረቅልህም። እሺ መትልህም ዝም ብላይ ለማስመሰልና ለመለክሶ እንዲሁ ለምታንበርክከ ዘፈን ለመለቀቅ እንደዚ የሆነ ነገር ፍስፍስ ለማለት ካልሄድክ በስተቀር ምንም የምትጨምረው የምትቀንሶ ነገር የለም። አንተ የአብርሽ ቤት ስትሄድ ማለት ነው። አንደኛ ነገር አንደኛ ነገር አይምሮን አላሰማም እንትን አላልክም ማለት ነው። በቃ ለማመን ዝግጁ አይደለም ጥፋትም ማለት ነው። ግን አሁንም ሄደዋል። እንግዲህ አባቱን ራሱ ትቶ ሄደ አለሄደም አናቅም። ልጁም ሲሄድ መኪና አንስተዋል። ትቶ ሄዶ ከሆነ እንጃ። ሩቲና አብረሽ ይታረቃሉ ብያላስብ። ለምን ጋሼ እናንደዳል፣ ለምን ትቶኝ ሄደ ይላል። አይሄድም፣ ሩትም እሺ አትልም። አብረሽም እንግዲህ ልምልኩን እያለቀሰ ይኖራል ማለት ነው።